እምሩና ናሆሜ ከተኙበት እናቲቱ ደውላ ነበር። እናቲቱ ደውላም ልጅ ልውለዱ ብላ ስትጎተጉተው ነበር። ከሰርግ በፊት እንዴት ነው ልጅ መውለድ የምንችለው? እንዴት አይነት አስተሳሰብ ነው? እኔኮ ልጅ በጭቃ አልጠፈጥፍም እያለ ተበሳጭቶ ከአልጋ ጠርዝ ላይ ቁጭ ብሎ ሲያወራትም ነበረ። እምሩም ለብሷት ተነስቶ ስለነበረ ቀስ ብላ ተነሳችና እየሰማችም ነበረ። ከፍተኛ ጭንቀት ውስጥ ትመስላለችና ሆሜም ግራ ገብቶታል። የሚስቱን መታመም እንዴት መናገር እንዳለበት ግራ የገባው ይመስላል። እምሩ ከነቃች በኋላም አንቺ ቆንጆ ልጅ ነሽ፣ በጣም አታታሪ ነሽ፣ እምሩ ተስፈኛ ነሽ። እግዚአብሔርን ከለመነው እንኳን ልጅ ሌላ ነገር ይሰጠናል። እባክሽን እንደዚህ ተስፋ አትቁረጭ፣ ጠንካራ ሆኚልኝ። እችን ጠንካራዋን እምሩ ነው ማቃት። እወድሻለሁ፣ እወድሃለሁ ተባባሉ። በሌላ ቋንቋ አልወ አልወድህም አልወድሽም ተባባሉ። በሌላ በኩል ደግሞ ጽናትና ኪራ ከተኙበት አባቷ ደውሎ ነበር። የጽናት አባትም ደውሎ ልጅ እንዴት ነሽ ደናነሽ ወይ ብሏት ነበር። ጽናትም ስልኩን ከማንሳቷ በፊት በጣም ደንግጣ ስለነበር ኪራ እንቅልፍ አንቀላፍቶት ስለነበረ ብትት ብሎ ተነሳ። አንቺ ምን ሆነሽ ነው ብሎ ጠይቃት፣ አባዬ ነው የደወለው ደዊለት ደዊለት ስልኩ ሳይዘጋ ደዊለት ማላት። ከደወለችለት በኋላ ደነቷን ጠይቋት፣ ጠየቀችው፣ እሷም ጠይቀው፣ እሱም ጠየቃትና ከዛ በኋላ ስራው እኳ አላዳርሰኝ ብሎ ነው ስትል፣ ኪራ ደግሞ አንቺ ስራው አትበይ ትምህርቱ በይ ብሎ የዘነጋቸውን ነገር አስታወሳት። በመሃልም አንቺ ይሄ ደረት እኮ ተመቸሽ ተመችቶሻል፣ የተባባሉ የተሳሳቁ ነበረ። እምሩ የባሏን ፍላጎት ማሟላት አለመቻሏ የልብ ታማሚ መሆኗ እንቅልፍ ነስቷታል። አሁን ላይ ልጅ መውለድ አትችሉም ወይ የሚባለው ጥያቄ ሲመጣ እምሩ ሌላ ጣብቂኝ ውስጥ ገብታለች። እምሩ ለእናቷም ደውላ እኔ እኮ ለማንም መሆን ማልችል ሴት ነኝ እኔ ደካማ ነኝ ብላ ራሷን ዝቅ ዝቅ አድርጋ ለእናቲቱ ተናግራለች። እናቲቱም አሞሽ ነው ምን ሆነሽ ነው ብላ ምስታፋጣት ነበር። ኧረ እኔ ደና ነኝ ደና ነኝ ብላታለች። ናሆሜና ኪራ ካፌ ተገናኙ። ናሆሜ በጣም ደብሮትና ፊቱን ክስክስ አድርጎታል። ምን ሆነህ ነው አለው። እኔ እኮ ከቤት ደበረኝ መውጣት ፈልጌ ነው ይለዋል። እንደዛ እንዳ ራስ አቤት አልወጣም የምትል ዛሬ ምነካህ? ብሎም ጠየቀው። ናሆሜም እባክህ እማየናት እማየ ልጅ ካላመጣችሁ ብላ በጣም እየወተወተች ነው እማየ አጨናነቀች ብሎ ጠየቀው። በቃ እማየን እኔ አታልላት አለሁ ይለዋል። እኔ እኮ ካልሆነ የምሩ መታመም ለእናትህ እንንገራት ብሎት ነበረ እኔም ይህን አልናገርም እባክህን ተወኝ ይህን መናገር አልፈልግም አለው ግን እንደምንም ብዬ እናቴን አታልላታለሁ ጠይቃትም አለሁ ብሏል ሰኑን አምሩ አልጋ ላይ ቁጭ ብለው አወሩ። የናሆሜ እናት በጣም ልጅ እንደምትፈልግ ነገረቻት። ልጅ ትፈልጋለች፣ እኔ ምን ማድረግ እንዳለብኝ አላቅም። ጨንቆኛል፣ አጣብቂኝ ውስጥ ነኝ። እኔ እኮ ጽናት፣ ይህን ሁሉ ነገር ስታሳልፍ ካልደረሰብሽ አታውቂም ነበር፣ አትረጅኝም እያለች ነበረ። ለካንስ ቤተሰቡንና ፍቅሯን ላለማጣት ብላ ስንት ስትሰቃይ እንደነበረ አሁን ነው የገባኝ እያለች በሌላ በኩል የኪራ እናት ደወለች። ሳሎን ላይ ቁጭ ብሎ እያወራትም ነበረ። ምን ሆነሽ ነው ብሎም ጠየቃት። አባትን ሲታመም ሙኖ ነው ሳት ነግረኝ ብላማ ኩርፈዋለች። እሱም ደግሞ እንዳትጨናነቂ ብዬ እኮ ነው እማዬ ብሎም እያታለላት ነበረ። እሷም ሳት ብሏት ከበሽታዬ ላይ ብላለችው። እንዴ እማዬ ታመምሽ እንዴ ብሏት ነበረ። አይ ደናነኝ ዝም ብዬ ነው ብላ አታለለችው። ታለለችው በይ በቃ እማዬ እደውልልሻለሁ እንዳትጨናነቂ ብዬ ነው በየነው ያልነገርኩሽ አላት። እስልኩን ከዘጋም በኋላ ጽናትን ሳሎ ኪራም እናቱን አውርቶ ከጨረሰ በኋላ ወደ ጽናት ወደ ኩሽና ምርቶም ነበር። ኩሽና ከሄደ በኋላ ምን ሆነህ ነው እንዴት ተነሳህ? አለችው። ለምንድን ነው ሳትቀሰቅሽኝ? አላት። እኔ እኮ ተኛ ብዬ ነው ብለዋለች። አሁን አራበህ? ምን እንብላ? ምን ሆነህ ነው ብላ ስጠይቀው፣ እማየኮ ካንቺ ጋር ፍቅር መጀመሪያን ነገርኳት አለ። ኧረ ኪራ ትቀልድ ብለዋ አማመን አልቻለችም። ከዛም አይ ስቀልድሽ ነው እማየኮ ያባየ መታ መምሳት ነግረኝ ብላ ተቆጣችኝ አለ። አረ በርበሬ ባዘጋጅኩኮ እንድታጥን ብትመጣ በበርበሬ ነው የማሳጥን ብላም አለችው። ከንሽሽ አድርጊው፣ አላት መጨረሻ ላይም ምግብ ብላ አራበህም ብላ ጠየቀችው። እሱ ደግሞ ካጎረስሽኝ በላለሁ አንተ የኛ ቤት ቤቢም ብላን ቀልድ ያዘችበት። እኔ ጡጦና ተፈጥሯዊ ጡጦ ያስፈልገኛል አላት። አንተ ለየለህ ማለት ነው እያሉም እየተቀላለዱም ነበረ። እምሩ በጣም ደብሯታል። ናሆሜ በሩን ከፍቶ ሲገባ እምሩ ስታለቅ ስለነበረ አልጋ ሶፋው ላይ ተኝታ ነበረ። ምንም ነገር አለበሰችም፣ እንዲሁ አንቺ ልጅ እኮ ብሎ መኝታ ቤት ሄዶ የሚለበስ ነገር ይዞላት መጣ። ካለበሳትም በኋላ ትንሽም ሰዓት ቆይ ነቃች። ከነቃች በኋላ ሞሪያቸውን ቀጥለው ነበረ። እምሩዬ እባክሽን አይደብርሽ፣ ምን ሆነሽ ነው የደበረሽ ብሎ ጠየቃት። አይ ይህ ሁሉ እየተከሰተ ደስተኛ እንደሆነ ነበር የጠበቀው አለችው። አዎ ይገባኛል እኮ ግን እባክሽን አትጨናነቂ፣ እግዚአብሔር አለ ለሁሉም ነገር እያላት ነበረ። ከዛም ሂጂ በይ ምግብ አሙቂና እንብላ፣ እየተባባሉም ነበረ። አንቺ በልተሻል? በልቻለሁ፣ ግን አጉርሳሻለች አላት። ከጓደኛዬ ጋር በልቻለሁ ስትለው አጉርሳሻለች አላጎረሰችኝም። አንቺ እኮ ትንሽ ትንሽ ስለምትበይ በደንብ መብላት አለብሽ። ሂጂ አሙቂና አሁን እኔ ላጉርስሽ። የህፃን ልጅ ጭንቅላት የሚፈነክት ጉርሻ እያጎረስ እኮ ልትገለይ ነው እያለች እየተቀላለዱ ነበረ። አሁን እሷም ኩሽና ምግብ ማሞቅ ስትገባ እሱ ሳሎን ላይ ሆኖ እያንሰላሰለ ነበረ። አሁን ላይ ደስታዋን መመለስ አለብኝ፣ እምሩ በጣም እየተጨናነቀች ትገኛለች፣ አሁን ሂጄ ትንሽ ላዝጋት ብሎ ወደ ኩሽናም ተከትሏት ገባ። ኩሽናም ከገባ በኋላ አንቺ እንግዲህ ከዚህ በኋላ እኔ ሳምባሽ ነው የምሆነው፣ ልብሽ ነው የምሆንልሽ እያሉም እየተቀላለዱ ነበረ። በጣም እንደሚዋደዱና ደስተኛ እንደሚያደርጋትም ነገራት። ኪራ ሰኒን ቀጠራት። ሰኒን ከቀጠራት በኋላ ምንም ነገር ሳደብቂ እንድትነግርኝ ይፈልጋለሁ። ሰላምታ እንኳን አልተቀበላትም። ምንም ነገር የተፈጠረው እንድትነግርኝ ይፈልጋለሁ። እባክሽ ንገርኛ አላት ባትሰማው ይሻለህ ነበር። እናንተ ሁሉንም ነገር በሚስጥር አድርጋችሁ ያዛችሁት። እባክሽን ንገሪኝ። ጽናት የሆነ የደበቀች ነገር እንዳለ እየተሰማኝ ነው። ፍቅር እኮ ግልፀኝነትን ይፈልጋል። ለምንድን ነው ማት ነግሩ? ለምንድን ነው ሁሉን ነገር ሚስጥር ያደረጋችሁት? ለምንድን ነው እንዳትጎዳ ትሉኛላችሁ፣ ግን ለእኔ እውነቱን መናገር አልፈለጋችሁም ብሎ እያጨናነቃት ነበረ። በሌላ በኩል ደግሞ ሰኑ ስብሰባ አዘጋጀች። ከቤት ጽናትንና እምሩን ሰብስባ እባካችሁ አሁን በስነ ስርዓት ስሙኝ፣ ቅድም ኪራ አግኝቶ የነበረ እውነቱን እንድነግረው እያፋጠጠኝ ነው። ምን ማድረግ እንደምንችል አሁን ላይ መመካከር አለብን ብላ ሰበሰበቻቸው። ጽናትም ከዚህ በኋላ ትዳሬ ላይ ምንም ነገር መቸለስ አልፈልግም፣ አሁን ሁሉንም ነገር ለኪራ እነግረዋለሁ እያለች ነው በሌላ በኩል ደግሞ ሰኑና ምሩ እየተሸኛኙም ነበር። መንገድ ላይም ስለ ኪራ እያወሩ ነበር። በስሜት ተገፋፍቶ የሚያደርገውን አያውቅም እያሉ ነበር። ጽናቱን ይስጠው እንጂ ጽናትንም አሰጦታል እያሉ የተቀላለዱ። አሁን ላይ መንገድ ላይ የሆነ ነገር እንዳያጋጥመን ወደ ቤታችን ንግባ፣ አንቺን ባልሽ እንዳይቆጣሽ፣ እኔም ቤቴ እንዳይቆጣኝ ተባብሎ ተሸኛኙ። ሐሴትም ደውላ ነበር። ሐሴት ደውላ ከኪራ ጋር እያወራች ነበር። ታናሽ እህቴ ልታገባ ነው ትመጣለህ ወይ ብላ ሰርግ ጠራችው። ጽናትን በአጋጣሚ በሩን ከፍታ ገባችና ሲያወሩ ሰማች። አንተ ማንን ነው የምታወረው ብላም፣ ፊቷ ተለዋወጠ። አሁን ማውራት አልተመቸኝም ቻው ብሎ ዘጋው። ምን ሆነህ ነው ማውራት አልተመቸህም? ለምን ዘጋኸው? ብላ የቀናት መንፈስ አሳየችው። እባክሽን ስወድሽ እንታረቅ ብሎ ታረቁ። በሌላ በኩል ደግሞ ኪራና ነሆሜ ለጽናትና ለምሩ ቀለበት ሊያደርጉ ተዘጋጁ። ሳሎን ላይ ተጠራርተው አንድ ቀን ሰርፕራይዝ እንደሚያደርጓቸው ተመካከሩ። አንተ ግን ይሄ ቀን ይመጣል ብለህ ታስብ ነበረ እያለም ነሆሜ ለኪራ ሲነግረውም ነበረ። ኪራም ታውቃለህ፣ እኛ ከረበት ቀለበት እንገዛላቸዋለን እነሱ ደግሞ ፍቅር ልጅ ይሰጡናል እያሉም እየተመካከሩ ነበረ። ናሆሜ በጣም ደስ ብሎታል። ይህን ቀን በጣም በጉጉት ሲጠብቀው እንደነበርና ደስ እንዳለውም ሲያስረዳው ነበረ። እምሩና ናሆሜ ወቅ ወጠው ነበረ ለሰከንድ እንኳን ጥርስሽ እንዲዘጋ አልፈልግም እባክሽን ሁሌ ደስተኛ ሁኝልኝ እያለ አስፋልት ለአስፋልት እየጮኸም ነበረ እምሩ ባለቤቴ ናት እያለም እየጮኸ ነበረ አንተ ልጅ ለየለህ ማለት ነው እያለችው ነበረ እምሩ እንዴት ነው ለየለህ ማለት እኔ እኮ የምወደውንና የማፈቅረውን ይዤ ምንም ነገር ትሆኛለች ከምታፈቅሪው ሰው ጋር ስትሆኜ ምንም ነገር ትሆኛለች እያለም እያስረዳት ነበረ አውቃለሁ የእኔ ፍቅር አውቃለሁ ይሄኔ ማር እየተባባሉ አስፋልት ለአስፋልት እየተጫጫሁም ነበረ ጽናት ከድሮ ክላሷ ውስጥ ገብታ ለጋ ዳሽ ስልክ ልደውለት ነበረ። ከድሮ ክላሷ ውስጥ ገብታ አንቺ ክላስ እኮ የተለየሽ ነሽ። ብዙ ምስጢር ነግሬሽ ምስጢሬን ለማንም አልተናገርሽብኝም። እናም እያለች እያመሰገነች ከክላሷ ጋር እያወራችም ነበር። ግን እኔ ወረተኛ ነኝ ረሳሁሽ አለቻት። ክላሷን ማለት ነው። በአጋጣሚ ለረጋሽን ረሳሁት ብላ ለጋሽ ደወለችለት። አሁን የሁሉንም ነገር ላይ ኪራ ልነግረው ነው ብላ ስትለው ጋሽ ተቆጣት። እኔ እኮ ስለማስከፋት እሱን ለመጉዳት ብዬሽ አይደለም ስትል፣ በአጋጣሚ ኪራም ሳሎንም ኩሽናም የቱን ቦታ ሲፈልጋት ሲያጣት ከዛው ክላስ ውስጥ ትኖራለች ብሎ በማሰብ በሩን ከ ገፍቶ ገባ። ከገባም በኋላ እባክሽን ንገሪኝ፣ ምንድን ነው የደበቅሽኝ? አሁንም ልደብቅኝ ትፈልጊያለሽ እንዴ? ኪራዬ እኔ እኮ ለአንተ አስቤ ነው ብላ ተጨናነቀች። እሱም አይኑን አፈጠጠባት። ኪራ ኪራ እያለች እየጠራችሁም ነበረ። በጣም ተበሳጭቶ ስለነበረ በሩን ጓ አርጎ ዘግቶ፣ ኪራ ናሆሜን ሻይ ቤት ቀጠረው። ተቀጠረውም በኋላ ስለ ጽናትና ስለሷ አወራው። አሁንም በድጋሜ ተጣልታችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያጋጫችሁ ነገር እያለ ጠየቀው። ጠየቀው። ጽናት እኮ ስትለው ገና ወሬውን ሳይጨርስ ስለሷ ስም አታንሳብኝ። እኔ እኮ እንደዚህ እያደረገች እየጎዳችኝ እየበደለችኝ ሁሉ አፈቅራታለሁ እወዳታለሁ እያለ ሁሉንም ነገር ስለሷ ነገረው። እባክህን የሆነ የደበቀች ነገር አለ እየተሰማኝ ነው። አሁን ደግሞ ፍቅር ግልጸኝነት ያስፈልገዋል። ምን ማድረግ ይሻለኛል ብሎ ተጨናነቀ። ናሆሜም በጣም ከፍቶታል። የጓደኛው እንደዚህ መሆን እንቅልፍ ነስቶታል። በጣም ጨንቆታል። ማንም መጠየቅ ሁላ ማመን ማንንም ማመን እንዳለበት ሁሉ ግራ ገባው ይመስላል። ናሆሜም ከቤት ገብቶ ነበረ፣ እምሩን እባክሽ ንገሪኝ፣ ጓደኛዬ በጣም ተጨናንቋል አላት። እባክሽ ንገሪኝ፣ የደበቃችሁኝ አንድ ነገር አለ፣ እባክሽ ንገሪኝ አላት። እምሩም መናገር አልፈለገችም ነበር፣ ግን ነገሩ ሁሉ ወደ ጽናት ሲያመራ በጣም ተናደደች እና ነገረችው። እናቱ እኮ የካንሰር ታማሚ ናት፣ ለሌላ ሚስትም ልታጋባው የነበር ለዛ ነው ብላ ነገረችው። ይህንን ማመን አልችልም አልቀበለውም ብሏል ነሆሜ ግን ወደ ደም ጠላም ሁሉ ነገር ተቀብለው። ነገሩ አስደንግጦት ማመን ቢከብደውም ግን የተቀበለው ይመስላል እንዴት መንገር እንዳለበትም እያንሰላሰለ ነበረ። ውድ ቤተሰቦች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣዩን ደግሞ ይዘላችሁ እስከምንመጣ ድረስ ሰናይ ጊዜ ለይ ቻናል ቤተሰቦች ተመኘሁኝ።